ሰላም ጤና ይስጥልን፣ አድማጭ የተመልካቾቻችን። ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። አልማኝ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ሴቶች ብሔራዊ ቡድን የሉሲዎቹን መረጃ ይሆናል። የኢትዮጵያ ሴቶች ብሔራዊ ቡድን እንደ አውሮፓያን አቆጣጠር በ2026 በሞሮኮ አስተናጋጅነት በሚካሄደው አስራ ስድስተኛ የሴቶች የአፍሪካ ዋንጫ ለመሳተፍ የሚያስችለው ወሳኝ ምዕራፍ ላይ ደርሷል። የመጨረሻ ዙር ጨዋታውን ጥቅምት አስራ ሁለት እና አስራ ስድስት ያደርጋል ከታንዛኒያ አቻው ጋር እንግዲህ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ለዚህ ጨዋታ ዮሴፍ ገብረወልድ ማለት ነው። ለዚህ ጨዋታ ለሰላሳ አንድ ተጫዋቾች ሀገር ውስጥ ለሚገኙ ተጫዋቾች ጥሪ አድርገዋል። በሌላ በኩልም እንግዲህ ዓለም አቀፍ የፊፋ የውድድር ካላንደር እየታየም ከውጭ የሚጫወቱ የኢትዮጵያ ሴት እግር ኳስ ተጫዋቾች ጥሪ እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቃል። እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ባሳለፍ ነው ሳምንት በአበበ ቢቂላ ስቴዲየም ልምምዱን ማድረግ ጀምሯል። ዛሬ የልምምዱ ቀን አራተኛ ቀን ላይ ደርሷል። አራተኛ ቀን ልምምዱን ዛሬ አድርጓል ማለት ነው። ትናንትና በአበበቂላ ስቴዲየም ሶስተኛ ቀን ልምምዱን አከናውኗል ማለት ነው። ቀጣይ እንግዲህ በውጭ የሚገኙ ተጫዋቾችም ጥሪ እንደሚደረግላቸው ይጠበቃል ማለት ነው። ኢትዮጵያ ሴቶች ብሔራዊ ቡድን እንግዲህ መልካም ድል እንመኛለን ከወዲሁ ማለት ነው። ሌላው የምንመለከተው ከሴቶች ብሔራዊ ቡድን መረጃ ሳንወጣ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ጨዋታ የሆነውናል እንግዲህ በፖላንድ አስተናጋጅነት በቀጣዩ ዓመት የሚደረገው በአስራ ሰባተኛው አስራ ሁለተኛው የሴቶች የፊፋ ዓለም ዋንጫ ከሀያ ዓመት በታች የዓለም ዋንጫ ውድድር ይደረጋል። በፖላንድ አስተናጋጅነት ለዚህ ውድድር እንግዲህ በአፍሪካ ዞን አራት ሀገራት የመሳተፍ ኮታ እንዳላቸው የአፍሪካ እግር ኳስ ፌዴሬሽን ከፊፋ ማድረጉ ይታወሳል። የኢትዮጵያ ብሔራዊ ቡድንም እንግዲህ በሁለተኛ ዙር ማጣሪያ ከኬንያ ጋር ተደልዶ ጨዋታውን ሲያደርግና በደርሶ መልስ ጨዋታ እንግዲህ ድላል ቀነም ትላንትና በስቲያ በደረገው ትላንትና በደረገው የመልስ ጨዋታ ናይሮቢ ላይ አራት ዜሮ በሆነ ሰፊ የግብሉ ላይ ተሸንፏል። ውጤቱንም ተከትሎ እንግዲህ በአጠቃላይ ውጤት የኬና ብሔራዊ ቡድን አምስት ለአንድ በማሸንፍ ሶስተኛውን ዙር ተቀላቅሏል ማለት ነው። እንግዲህ ኢትዮጵያ ወደ ከታዩ ዙር ማለፍ ሳችል ቀርታለሽ ማለት ነው። እንግዲህ በሴቶች እግር ኳስ ላ ያለው ጥሩ እንቅስቃሴ እየተደረገ ይገኛል። ያው ኢትዮጵያ ሴቶች ከሀያ ዓመት በታች ብሔራዊ ቡድን ባያልፍም ያሳየው እንቅስቃሴ አበረታች የሚባል ነው። ማለት በቀጣይ ለታዳጊ ሴቶች እግር ኳስ ላይ እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን ትኩረት ሰጥቶ መስራት አለበት። በተለይም እነዚህ ውድድሮች ብቻ ሲመጡ አሰልጣኝ በመቅጠር ብቻ ሲሆን፣ በቋሚነት ይህም ብሔራዊ ቡድን እንዲደራጅ በማድረግ እንግዲህ ዋናውን የሉሲዎቹን ብሔራዊ ቡድን እንግዲህ እንዲገን እንዲመግብ ቀጣይነት ያለው ስራ ማከናወን ያስፈልጋል ማለት ነው። አጠቃላይ ቡድኑ በነበረው ቆይታ ዙሪያ በያዝነው ሳምንት የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ ከሀያ ዓመት በታች ሴቶች ብሔራዊ ቡድን አሰልጣኝ ለሚቻለው ጋዜጣዊ መግለጫ ይሰጣሉ ተብሎ እንደሚጠበቅ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ከሴቶች እግር ኳስ ወጣ ስንል የምናገኘው የኢትዮጵያ እግር ኳስ ፌዴሬሽንን መረጃውና ለኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ዳኞች ኮሚቴ እንደ አውሮፓውያን አቆጣጠር በ ሁለት ሺ ስድስት ኢትዮጵያን በዓለም አቀፍ መድረክ የሚወክሉ ኢንተርናሽናል ዳኞችን መርጦ ለፊፋ መላኩን አሳውቋል። ይህም እንግዲህ ስማቸው የተዘረዘሩ የጨዋታ አመራሮች ወይም ዳኞች በተለያዩ መስፈርቶች መመረጣቸውን ይፋ አድርጓል። ፌዴሬሽኑ በማህበራዊ ትስስር ገጹ ባሰፈረው መረጃ አንደኛው መስፈርት በ ሁለት ሺ አስራ ሰባት ዓመተ ምህረት በነበራቸው የጨዋታ አፈጻጸም ብቃት አንደኛው መመዘኛ ነው። ሁለተኛው ዶፊት ተስፋ ሰጭነታቸው የሚል ነገር አንስቷል። ፌዴሬሽኑ በዓለም አቀፍ ኮርስ ተሳትፏቸው ላይ በተደረገላቸው ምዘና ያመጡት ውጤትና ይህን ተከትሎ በፊፋ ኢንስትራክተሮች ጥቁማ መሰረት የተመረጡ መሆናቸው ተገልጿል። ኢንተርናሽናል ዳኞች የነበሩ በዓለም አቀፍ መድረክ ያላቸውን ተወዳዳሪነት ግምት ውስጥ በማስገባት በዝርዝሩ ላይ በሚታየው መልኩ እንግዲህ የጨዋታ አመራሮቹ ለፊፋ መላኩ ይፋውናል። ማለት እነዚህ ፊፋ አጽድቋቸው በቀጣይ ሀገራቸውን ወክሎ በሁለት አስራ ስድስት አለም አቀፍ ጨዋታዎችን ይመራሉ ተብሎ ይጠበቃል። ትም ዝርዝራቸውን ስንመለከት አድማ ተመልካዮቻችን በወንዶች ቴድሮስ ምትኩ፣ ማኑዌ ወልደ ጻዲቅ፣ ኤፍሬም ደበሌ፣ ዳንኤል ይታገሱ፣ ሄኖክ ካበበ፣ ሃይማኖት አዳነ፣ ብራኑ ተካ እንግዲህ ዋና ኢንተርናሽናል ዳኛ ሆነው ስማቸው የተላኩ ናቸው። በሴቶች ሲሳይ ራያ፣ ማርታ መለሰ፣ ዮርዳኖስ ሙሉ ጌታ ና ምዳብ ወንድሙ ስማቸው የተላክ ዋና ኢንተርናሽናል ሴት ዳኞች ናቸው። በረዳት ዳኞች ስንመለከት በወንዶች ፋሲካ የዋላ፣ እሸት ትግል፣ ግዛው ሙስጠፋ፣ መኪ ሲራጅ፣ ኑርጋቤ ዘመኑ፣ ሲሳይ ነው አማን ሞላና ኤልያስ መኮንን እንዲሁ እንግዲህ ስማቸው የተላከ ዳኞች ናቸው። ረዳት ዳኛ በሴቶች ስንታየው ደፈርሻ፣ የአልፋልሸዋ ካሳውን፣ ወይንሸት ካሳይና መቅደስ ብርሃኑ ስም ዝርዝራቸው ተልኳል። እንግዲህ የቪዲዮ ወይም ደሞ የቫር ዳኛ ሆኖ ደግሞ እንዲያገለግል በአምላክ ተሰማ ተልኳል። ማለት በአምላክ ተሰማ በአጠቃላይ ከኢንተርናሽናል ዳኝነት በቅርቡ ራሱ ማግለሉ ይታወሳል። እንግዲህ በቪዲዮም ዳኛ ሆኖ ስም ዝርዝሩ እንዲካተት ለፊፋ መላኩን እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓ ማለት ነው። ሌላው ከኢትዮጵያ ዋና ብሔራዊ ቡድን ጋር ያለውን መረጃ ነው የምንመለከተ። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ከጊኒ ቢሳው ጋር እና ቡርኪና ፋሶ ጋር ለሚያደርጋቸው የመጨረሻ የምድብ ጨዋታዎች አሰልጣኝ መሳይ ተፈሪ ለያ ተጫዋቾች ጥሪ አድርጓል ማለት ነው። በዚሁ መሰረት ተጫዋቾቹ ልምምዳቸውን መስከረም አስራ ስድስት መጀመራቸውን ይፋ ሆኗል። ኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሯንዳው አማሆሮ ስቴዲየም መስከረም ሀያ ስምንት ሲያስተናግድ ከቡርኪና ፋሶ ጋር እንግዲህ ኦጋ ዶጉ ላይ ጥቅምት ሁለት ጨዋታውን የሚያከናውን ይሆናል ማለት ነው። በዚህ መሰረት ጥሩ የተደረገላቸውን ተጫዋቾች ስንመለከት አቡበከር ኑራ ና ቢንያም ገነቱ ግብ ጠባቂ ናቸው። ተከላካዮች ያሬድ ካሳይ፣ አህመድ ረሺድ፣ ዋንጫ ቱት፣ ኬኔዲ ከበደ፣ ራምኬል ጀምስ፣ ንጋቱ ገብረ ስላሴ ና በረከት ካሌብ ተከላካይ ምስመር ላይ ጥሩ የተደረገላቸው ተጫዋቾች ናቸው። አማካይ ተጫዋቾችን ስንመለከት ሀብታሙ ተከስተ በረከት ወልዴ ሀይደር ሸረፋ ወገኔ ገዛኝ ቢንያም አይተነ ይታገሱ ታሪኩ ተመርጠዋል ማለት ነው በአጥቂ መስመር ላይ ቸርነት ጉጉሳ በረከት ደስታ ኪቲካ ጅማ አህመድ ሁሴን እና ማህመድ አበራ ጥሪ ተደርጎላቸው እነዚህ ተጫዋቾች እንግዲህ ልምዳቸውን ማድረግ ጀምሯል የኢትዮጵያ ብሔራዊ ቡድን እንግዲህ በአለም ዋንጫ የመጨረሻ የሰባተኛ ና የስምንተኛ ጨዋታዎች እንግዲህ በመሸነፉ ምክንያት ከአለም ዋንጫ ተሳትፎ ውጪ መሆኑ የሚታወስ ነው። በግብጽ ሽንፈት አስተናግዷል። እንደዚሁ በሴራሊዮን ብሔራዊ ቡድን ሽንፈት ማስተናግዱ ይታወሳል። እንግዲህ ከአማራ ግብር ማሟያነት የዘለ ትርጉም የለው። ዘጠኝና አስረኛ ጨዋታውን እንግዲህ መስከረምና ጥቅምት ላይ ያካናውላል። እነዚህን የተመለከቱ መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት ይዘን የምንቀርብ ይሆናል። ሌላኛው የምንመለከተው መረጃ እንግዲህ ብስክሌት ነው። አለም አቀፉ የብስክሌት ማህበር በአፍሪካ ለመጀመሪያ ጊዜ ያዘጋጀው አለም አቀፍ ብስክሌት ሻምፒዮና ከመስከረም 11 ጀምሮ በሩዋንዳ ሲካሄድ ቆይቶ ትላንትና ፍጻሜውን አግኝቷል። ኢትዮጵያ በዚህ ውድድር ላይ ተሳትፎ አድርጋለች። በጣም መልካም የሚባሉ ውጤቶች ተመዝግቧል። ምንም ቢሆን ሜዳሊያ ባያገኝም ማለት ነው። ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ በዓለም ብስክሌት ሻምፒዮና ከዓለም ሰባተኛ ደረጃን ይዛ በማጠናቀቅ ከአፍሪካ በቀዳሚነት አጠናቃለች ማለት ነው። ሰባ አራት ኪሎ ሜትር በሸፈኑ ወጣቶች ጎዳና ውድድር ላይ ከአፍሪካ ኛ ደረጃን ይዛ አጠናቃለች ከዓለም ሰባተኛ ደረጃን ይዛ አጠናቃለች ማለት ነው። ከዚህ ቀደም በወጣቶች የግል ሰዓት ይኸው ኢንዲቪዥዋል ታይም ትራያር ላይ ከአፍሪካ በቀዳሚነት ማጠናቀቋ እንዲሁ የሚታወስ ነው ማለት ነው። ሌላኛው ውድድር የነበረው እንግዲህ መቶ ስልሳ አራት ነጥብ ስምንት ኪሎ ሜትር በሸፈነው የዋቂ ወንዶች የብስክሌት ውድድር ኢትዮጵያ ከአፍሪካ ሁለተኛ ደረጃን ይዛ አጠናቃለች። በዚህ ውድድር ላይ እንግዲህ ኢትዮጵያ በዋቂ ወንዶች ብስክሌት ውድድር ከዓለም ሰላሳ ዘጠነኛ ከአፍሪካ ሁለተኛ በመሆኑ ውድድሩን አጠናቃለች ማለት ነው። በአራት ሰአት ዘጠኝ ደቂቃ ከአርባ አራት ሴኮንድ ሰአት የደቡብ አፍሪካና የኢትዮጵያ ተወዳዳሪዎች እኩል በመግባት በማይኮሮ ሰከንድ ልዩነት ነው እንግዲህ ደቡብ አፍሪካ እያሸነፈችው ማለት ነው። እንግዲህ ይህን ይዛ አንደኛ ደረጃ ይዛለች ማለት ነው። አጠቃላይ በነበሩ ውድድሮች ላይ ተስፋ ሰጪ እንቅስቃሴዎች እንግዲህ ተደርጓል። ኢትዮጵያ ከቅርብ አመታቱ እንጂ ወዲህ በብስክሌት ስፖርት ጥሩ እንቅስቃሴ እያደረገች ትገኛለች ማለት ነው። ይህም እንግዲህ የዚህ ማሳያ ነው። በቀጣዩ አመት እንደ አውሮፓውያን አቆጣጠር በ2026 በሎስ አንጀለስ በሚካሄደውም 35 34ኛው የኦሎምፒክ ጨዋታዎችም ላይ እንግዲህ ኢትዮጵያ ትሳተፍባቸዋለች ተብሎ ከሚጠበቁ ዶች መካከል ብስክሌት አንዱ ነው። ይህ እንግዲህ እንደመነሻ ሆኖ በቀጣይ ያሉ ነገሮችን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 ተመልሰናል። አድማኝ ተመልካቾቻችን ከውጭ የምንመለከተው በሳምንቱ ቀናት መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ከቅዳሜ አንስቶ እየተከናወኑ ይገኛል ማለት ነው። ዛሬ በሚደረግ ጨዋታ እንግዲህ ፍጻሜ ምናገኛል የስድስተኛ ሳምንት መርሃ ግብር። ትናንት የተደረጉ ጨዋታዎችን ስንመለከት እንግዲህ በሳምንቱ ተጠባቂ ጨዋታ አርሰናል ኒውካስትል ዩናይትድን ከመመራት ተነሶ ለላንድ አሸንፏል። በክረምቱ የተጫዋቾች ዙር መስኮት የፈረመው የጀርመን አጥቂ ኒኮ ወልትሜድ በሰላሳ አራተኛው ደቂቃ በግንባሩ በመግጨት ባስቆጠረው ግብ ኒውካስትል መሪ መሆን ችሎ ነበር። እስከ ሰማንያ አራተኛው ደቂቃ መሪ መሆን ችሎ ነበረ። በሰማንያ አራተኛው ደቂቃ እንግዲህ ማይክል ሜሪኖ ከማዘምት የተሻገረውን ኳስ አስቆጥሯል። የጨዋታ ሰባት ደቂቃ ስምንት ደቂቃ ተጨማሪ ተጨምሮ ተጨዋታው ባቻ ውጤት ተጠናቀቀ ሲባል 96ኛው ደቂቃ ላይ አሁንም በድጋሚ ከማዘን ሻገረው ኳስ ጋብሪኤል ማጋሌስ በግንባሩ ግቶ በማስቆጠር አርሰናል ለጣፋጭ ወሳኝ 3 ነጥብ እንዲያገኝ አድርጓል። ማለት ይህን ውጤት ተከትሎ አርሰናል ከሊጎ መሪ ሊቨርፑል ጋር ያለውን የነጥብ ልዩነት ወደ ሁለት ዝቅ አድርጓል። አርሰናል ነጥቡን ወደ አስራ ሶስት ከፍ አድርጓል። ሊቨርፑል ቅዳሜ ዕለት በክሪስታል ፓላስ መሸነፉን ተከትሎ አስራ አምስት ነጥብ ላይ ረክቷል። እንግዲህ የእነዚህ ሁለቱ ክለቦች የነጥብ ልዩነት ወደ ሁለት ዝቅ ብሏል ማለት ነው። በዚህ ጨዋታ ላይ እንግዲህ ከዳኝነት ጋር በተያያዘ በጣም አወዛጋቢ ውሳኔዎች ነበሩ። በአርሰናል በኩል ቪክቶሪ ኮሬሽ ያገኘው ፍጹም ቅጣት ምት በቫር ታይቶ ተሽሯል። ይህ መታየት አልነበረበትም የሚያሰጥ ፔናልቲ ነበር ሲሉ ማንች የአርሰናሉ አሰልጣኝ ማይክል አርቴታ ገልጿል። ይሁንና እንግዲህ ይህ ፍጹም ቅጣት ምቱ ተሽሯል ማለት ነው። እንደዚሁ አንቶኒ ኢላንጋም ቦክስ ውስጥ የሞከረውን ኳስ ገብርኤል ማጋሌስ እንደዚሁ በእጁ ያወጣበት መንገድም እሱም በቫር መታየት ሲገባው ዳኛው አለማየታቸው ትችት እንዲያስተናግዱ አድርጓቸዋል። የ38 ዓመቱ ጃሬት ጂሌት እንግዲህ አውስትራሊያ ናቸው ተመልካቾቻችን። ለምን አውስትራሊያ የሆነው በእንግሊዝ ፕሪሚየር ሊግ ያጫውታሉ የሚለውን ስንመለከት እንግዲህ ከቅርብ አመታት ወዲህ በተለያዩ አህጉራት እነዚህ የሚገኙ ዳኞች በእንግሊዝ ፕሪሚየር ሊግ እየተጫወቱ ጨዋታ እያጫወቱ ይገኛሉ። ጃሬት ጂሌትም እኚህ አንድ ዳኛ ናቸው። ከሁለት ከሶስት አመት በፊት ነው እንግዲህ ከአውስትራሊያ ሊግ መጥተው በዚህ ትላንት ላይ እያጫወቱ የሚገኙት እኚህ ዳኛ እንግዲህ በትላንትና ጨዋታቸው በነበራቸው ብቃት ትችት አስተናግደዋል ማለት ነው። ያም ሆነ ይህ እንግዲህ አርሰናል ወሳኝ ሶስት ነጥቡን አሳክቷል ማለት ነው። በትላንትናው ውሎ በተደረገው ሌላኛው ጨዋታ አስቶን ቪላ በሜዳው ቪላ ፓርክ ፉላምን አስተናግዶ ሶስት ለአንድ በሆነ ውጤት አሸንፏል። አስቶን ቪላ በውድድር አመቱ የመጀመሪያ ድሉን አሳክቷል ማለት ነው ወሳኝ ሶስት ነጥብ አግኝቷል። ነጥቡንም ወደ ስድስት ከፍ ያደረገበት ሁኔታ ለመመልከት ችለናል። ቅዳሜ ያደረጉ ጨዋታዎችን ስንመለከት የሊጉ መሪ ሊቨርፑል በክሪስቲያል ፓላስ ሁለት ለአንድ በሆነ ውጤት ተሸንፏል። እንግዲህ እስማኤል ያሳርና ኤዲኒኬቲያ ናቸው ግቦቹን ያስቆጠሩት። ለሊቨርፑል ተቀይሮ የገባው ፌዴሪኮ ኬዛ ግቧን አስቆጧል። በተለይ ኤዲኒኬቲያ በዘጠና ሰባተኛው ደቂቃ ያስቆጠረው ግብ እንግዲህ ክሪስታል ፓላስ አሸናፊ አድርጓል። እነዚህ ቡድኖች ከጨዋታው በፊት በእንግሊዝ ፕሪሚየር ሊግ እስካሁን በነበረው ውድድር ያልተሸነፉ ብቸኛ ቡድኖች ናቸው። እንግዲህ ሊቨርፑል የመጀመሪያ ሽንፈቱን ሲያስተናገድ፣ በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ እስካሁን ሽንፈት ያለማስተናገድን ጉዞ ቀጥሏል ማለት ነው። ይህ ውጤት እንግዲህ ተደምሮ ከትላንትና ሰናት ጨዋታ ጋር በዋንጫ ፉክክሩ ላይ የበለጠ። ድምቀት ጨምሯል ማለት ነው። በዚህ ባደረጉ ሌሎች ጨዋታዎች ብራይተን ከሜዳ ውጪ ቼልሲን ሶስት ለአንድ በሆነ ውጤት አሸንፏል። ቼልሲ በዚህ ጨዋታም ለሁለተኛ ተከታታይ ጊዜ በቀይ ካርድ ተጫዋች ወጥቶበታል። ትሬቨር ቻሎባ በቀይ ካርድ ከሜዳ ወጥቷል። ባሳለፍነው ሳምንት በነበረው ከማንቸስተር ዩናይትድ ጋር በነበረው ጨዋታ ግብ ጠባቂ ሮበርት ሳንቼዝ በቀይ መውጣቱ እንዲሁ የሚታወስ ነው። እንግዲህ ባለፈውም በደረገው ጨዋታ እንግዲህ በቀይ ወጥቶበታል ብራይተን አሸናፊ ሆኗል። ዊልቤክ በዚህ ጨዋታ ላይ ሁለት ግቦችን አስቆጥሯል። ሌላኛው ብሬንፎርድ ከማንስተር ናይትድ ያደረጉት ጨዋታ ነው። ጨዋታ በብሬንፎርድ ሶስት ለአንድ አሸናፊነት ተጠናቋል። እንግዲህ ማንስተር አሁንም በውጤት ማጣት ውስጥ ይገኛል። ባሳለፍነው ሳምንት ቼልሲም ቢያሸንፍም እንግዲህ አሁንም በብሬንፎርድ በዚህኛው ሳምንት ሽንፈት አስተናግዷል። ሩበን አሞሪም ቡድኑን ከያዙ ጀምሮ ማንስተር ናይትድ በእንግሊዝ ፕሪምየር ሊግ ሁለት ተከታታይ ጨዋታዎችን አሸንፎ አያውቅም። እንግዲህ ሩበና ሞሪ መሆኑ ቡድናቸው በውጤት ማጣት ቀውስ ውስጥ ይገኛል። ብዙ ትችቶች እያስተናገዱ ይገኛሉ። የመሰናበቻቸውን ጊዜ ቅርብ አይደለም ሲሉ የአውሮፓ መገናኛ ብዙኃን ከጨዋታው በኋላ በወጧቸው መረጃዎች ገልጸዋል ማለት ነው። ብሬንፖርድ ሶስት ለአንድ ማንቸስተር ዩናይትድን አሸንፏል ማለት ነው። ሌላኛው በዚህ ዕለት ያደረገው ጨዋታ ማንቸስተር ሲቲና በርን ላይ ያደረጉት ጨዋታ ነው። ይህ ጨዋታ በማንቸስተር ሲቲ አምስት ለአንድ አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኤርሊንግ አላንዱ ግቦችን አስቆጥሯል። በወድር ዓመቱ ያስቆጠራቸውን ግቦች ወደ ስምንት ከፍ በማድረግ የሊጉ ከፍተኛ ግብ አስቆጣሪነትን እየመራ ይገኛል ማለት ነው። ሌላኛው ከታች አድጎ እንግዲህ በዘንድሮ እንግሊዝ ፐብሊክ ጥሩ ግስጋሴ ያደረገ የሚገኘው ሰንደርላንድ ከሜዳው ውጭ ኖቲንጋም ፎረስትን አንድ ለዜሮ ማሸነፍ ችሏል። ቶተናም ከወልቭስ በዘጠና አምስተኛው ደቂቃ ጆአ ፖሊኒያ ባስቆጠረው ጎል እንግዲህ ወልቭስን አካል አቻ ተለያይቷል። ሆኖም ወልቭስ በፕሪሚየር ሊግ የመጀመሪያ ሶስት ነጥቡን አገኘ ተብሎ ሲጠበቅ እንግዲህ ነጥብ ጥሏል ማለት ነው። ሌላ ጨዋታ ስንመለከት በዚ ላይ ሲደረገው ጨዋታ ሊሱን አይነትድ ና ቦርንሞዝ ያደረጉ ጨዋታ ነው። የጨዋታ እንግዲህ ሁለት አቻ በሆነ ውጤት ተጠናቋል። ለረጅም ደቂቃዎች ሊስናይ ትሮ ለላንድ እየመራ ነገር እየመራ ነበረ። ይሁንና እንግዲህ ባከነ ሰዓት ቦርንሞዝ ባስቆጠረው ግብ ቦርንሞዝ ከሜዳው ጫን ነጥብ አግኝቷል ማለት ነው። ይህን ውጤት ተከትሎ ያለውን የደረጃ ሰንጠሬ ስንመለከት ሊቨርፑል በአስራ አምስት ነጥብ ይመራል። አርሰናል በአስራ ሶስት ነጥብ ይከተላል። ክሪስታል ፓላስ አስራ ሁለት ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። ቶተናሞ ስፐርስ፣ ሰንደርላንድ ና ቦርንሞዝ በተመሳሳይ አስራ አንድ ነጥብ በግብ ክፍያ ተበላለጠው ከአራተኛ እስከ ስድስተኛ ያለውን ደረጃ ይዟል። ማንችስተር ሲቲ በአስር ነጥብ ሰባተኛ ደረጃ ላይ ይገኛል። ቼልሲ በስምንት ነጥብ ስምንተኛ ደረጃ ላይ ይገኛል ማለት ነው እንግዲህ ዛሬ ኤቨርተን ና ዌስትሃም ዩናይትድ የሚያደርጉት አራት ሰዓት ለሚያደርጉት ጨዋታ የስድስተኛ ሳምንት የመጨረሻ መርሃ ግብር ይሆናል ማለት ነው። ሌላው የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ ጨዋታዎች እንግዲህ ተከናውነዋል፣ የሰባተኛ ሳምንት መርሃ ግብር በሳምንቱ ተጠባቂ ጨዋታ የነበረው በሪያል ማድሪድ እና በአትሌቲኮ ማድሪድ መካከል የተደረገው ሁለት መቶ አርባ አንደኛው የደርቢ ጨዋታ ነው። በዚህ ጨዋታ እንግዲህ አትሌቲኮ ማድሪድ አምስት ለአንድ በሆነ ውጤት ተጋጣሚውን አሸንፏል ማለት ነው። ለዚህ ጨዋታ ላይ ጁሊያን አልቫሬስ በፍጹም ቅጣት ምትና በጨዋታ ሁለት ግቦችን አስቆጥሯል ማለት ነው። አሌክሳንደር ሰሎስ አንቶኒ ግሪዝማንም እንደዚሁ ግቦችን አስቆጥሯል። ሪያል ማድሪድ ኪሊያ መባፔ ና አርዳ ጉላር ግቦችን አስቆጥሯል። እንግዲህ በወድር አመቱ የመጀመሪያ ሽንፈቱን አስተናግዷል። ሪያል ማድሪድ አንደኛ ሽንፈቱን አስተናግዷል። አስራ ስምንት ነጥብ ላይ ረግቷል። ማለት ነው። በሌላኛው ጨዋታ ትላንት በደረገው ጨዋታ ባርሴሎና ሪያል ሶሴዳድን ሁለት ለአንድ በሆነ ውጤት አሸንፏል። እየተመራ ነበረ ባርሴሎና ኦድሪዮዞላ በሰላሳ አንደኛው ደቂቃ ባስቆጠረው ግብ ሪያል ሶሴዳድ መሪ መንችሎ ነበር። ጁልስ ኩንዴ በአርባ ሶስተኛው ሮበርት ሌቫንዶውስኪ በሃምሳ ዘጠነኛው ደቂቃ ያስቆጠሯቸው ግቦች እንግዲህ ባርሴሎና ወሳኝ ሶስት ነጥብ እንዲያገኝ አስችሎታል ማለት ነው። ሌሎች ጨዋታዎችን ስንመለከት ቪያሪያል አትሌቲኮ ቢልቦን አንድ ለዜሮ አሸንፏል። ሪያል ማዮርካ ዲፖርቲቮ አላቤስን አንድ ለዜሮ በሆነ ውጤት አሸንፏል። ከጌታፔ ከሊቫንቴ ጋር ያደረጉት ጨዋታ እንዳቻ በሆነ ውጤት ተጠናቋል ማለት ነው። ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባርሴሎና የሊጎ መሪነት ከሪያል ማድሪድ ተረክቧል። አስራ ዘጠኝ ነጥብ ይዟል። ሪያል ማድሪድ በአስራ ስምንት ነጥብ ሁለት ያደረጃ ላይ ይገኛል። ቢያሪያል በ16 ነጥብ ሶስተኛ ደረጃ ላይ ይገኛል። ኤልቼ በ13 ነጥብ አራተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ እንግዲህ ድሉ ማግኘቱን ተከትሎ በ12 ነጥብ እንግዲህ ለአምስተኛ ደረጃ ላይ ይገኛል። ሌላኛው ቡድን ሪያል ቤቲስ በተመሳሳይ 12 ነጥብ ይዞ ስድስተኛ ደረጃ ላይ ይገኛል። እስፓኞልም አስራ ሁለት ነጥብ ይዞ በግብ ክፍያ ተበልጦ ሰባተኛ ደረጃ ላይ ይገኛል። ጌታፌ በአስራ አንድ ነጥብ ስምንተኛ ደረጃ ላይ ይገኛል ማለት ነው። ሌላኛው እንመለከተው የጣሊያን ሴሪያን የጣሊያን ሴሪያ መላ ግብሮችም እንደዚሁ ተከናውነዋል ማለት ነው። በሳምንቱ ተጠባቂ ጨዋታ የነበረው እንግዲህ ሲሚላን ና ናፖሊ ያደረጉት ጨዋታ ነው። በዚህ ጨዋታ ሲሚላን ለለአንድ አሸንፋል። ይህን ተከትሎ እንግዲህ ሲሚላን የሊጉ መሪ ሆናል ሆናል በአስራ ሁለት ነጥብ ናፖሊም በተመሳሳይ አስራ ሁለት ነጥብ ይዞ እንግዲህ ሁለተኛ ደረጃ ላይ ተቀምጧል በግብ ክፍያ ተበልጦ ሲ ሲሚላን በመጀመሪያው ጨዋታ በክሪሞኔሴ ያልተጠበቀ ሽንፈት ካስተናገደ በኋላ እንግዲህ ከዛ በኋላ ያሉ ጨዋታዎች ላይ ጥሩ እንቅስቃሴ በማድረግ እንግዲህ በድል እንቅስቃሴ ላይ ይገኛል። ትላንትናም ናፖሊን ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። የሊጉ መሪ ሞንቾላ ላይ ሲሆናን ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። ሌላ ኛው ጨዋታዎችን ስንመለከት ሳሱሎ ዩዲኒዜን ሶስት ለአንድ በሆነ ውጤት አሸንፏል። ፒሳ ከፊዮረንቲና ያደረጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ሮማ የላስ ቬሮናን ሁለት ለዜሮ በሆነ ውጤት አሸንፏል። ሊቼና ቦሎኛ ያደረጉት ጨዋታ ሁለት ሁለት አቻ በሆነ ውጤት ተጠናቋል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት ኢንተር ሚላን ከሜዳ ውጭ ከግላሪ ሁለት ለዜሮ አሸንፏል። ተከታታይ ድል ማስመዝገብ ችሏል። ጁቬንቱስ ከአትላንታ ያደረጉት የቅዳሜ ተጠባቂ ጨዋታ አንድ አቻ በሆነ ውጤት ተጠናቋል ። ጁቬንቱስ በተከታታይ ነጥብ እየጣለ ይገኛል ማለት ነው። ኮሞና ክሪሞኔንሴ ባደረጉት ጨዋታ አንዳቻ በሆነ ውጤት ተላይቷል ማለት ነው። ይህን ተከትሎ ያለውን የደረጃ ሰንጠሬ ስንመለከት ኤሲ ሚላን በአስራ ሁለት ነጥብ ይመራል። ናፖሊ አስራ ሁለት ነጥብ አለው። ሲ ሚላን ሰባት የግብ ክፍያ ይዟል። ናፖሊ የግብ ክፍያው አራት ነው። በዚሁ መሰረት አንደኛና ሁለተኛ ደረጃ ላይ ይገኛሉ ሮማ በተመሳሳይ አስራ ሁለት ነጥብ ሶስተኛ ደረጃ ላይ ይገኛል። ጁቬንቱስ በአስራ አንድ ነጥብ አራተኛ ደረጃ ላይ ይገኛል። ኢንተር ሚላን እንግዲህ ወደ ሊጉ አናት እየተቀረበ ይገኛል፣ በዘጠኝ ነጥብ አምስተኛ ደረጃ ላይ ይገኛል። አትላንታ በተመሳሳይ ዘጠኝ ነጥብ ስድስተኛ ደረጃ ላይ ይገኛል። ሌላው የምንመለከተው የጀርመን ቡንደስ ሊጋ ነው። እንደዚሁ የጀርመን ቡንደስ ሊጋ አምስተኛ ሳምንት ጨዋታዎች ተከናውኗል ማለት ነው። ባየር ሙኒክ ከወደር ብሬመን አርብ ለባደረገው ጨዋታ አራት ለዜሮ አሸንፏል አሪኬን በጨዋታ ፍጹም ቅጣት ምት ሁለት ግቦችን ሲያስቆጠር ጆናታን ታና ላይ መርቀሪዎቹን ግቦች አስቆጥሯል ማለት ነው እንግዲህ አስራ አምስት ነጥብ ይዞ በአውሮፓ ላይ እንግዲህ እስካሁን በማሸነፍ ጉዞ መቶ ፐርሰንት የቀጠለው ባየርን ሙኒክ ብቻ ነው እንግዲህ ይህንን ድሉን አስመዝግቧል ማለት ነው ሌሎች ጨዋታዎችን እንደዚሁ ስንመለከት በጀርመን ቡንደስ ሊጋ ቦርሲያ ዶርትሙንድ ማይንዝን ሁለት ለዜሮ በሆነ ውጤት አሸንፏል። አዲየሚ ና ሲቬንሰን ግቦቹን ለቦርሲያ ዶርትሙንድ አስቆጧል። ቦርሲያ ዶር ዶርትሙንድም መልካም እንቅስቃሴ ያደረገ ይገኛል ማለት ነው። ሌሎች ጨዋታዎችን ስንመለከት ሴደናይም ኦገስበርግን ሁለት ለአንድ በሆነ ውጤት አሸንፏል። ሴንት ፓውሊ እና በኤልቨርኩሰን ባረጉት ጨዋታ በኤልቨርኩሰን ሁለት ለአንድ በሆነ ውጤት አሸንፏል። አርቢ ላይፕዚግ ከወልፍስበርግ ባረጉት ጨዋታ አርቢ ላይፕዚግ ከሜዳ ውጭ አንድ ለዜሮ በማሸንፍ ወሳኝ ሶስት ነጥብ አግኝቷል። ማምሻውን ቅዳሜ ለማምሻው በተደረገው ጨዋታ ሞሪሲያ ሞቼ ግላድባና ኢንትራክት ፍራንክፈርት ባደረጉት ጨዋታ ኢንትራክት ፍራንክፈርት ስድስት ለአራት በሆነ ውጤት አሸንፏል። የአስር ግብ የተቆጠረበት ጨዋታ ነው። አድማጭ ተመልካቾቻችን እንግዲህ ኢንትራክት ፍራንክፈርት ወሳኝ ሶስት ነጥብ አግኝቷል ማለት ነው። ሞሪሲያ ሞቼ ግላድባ አሁንም ከሽንፈት ማገገም አልቻለም ወራጅ ቀጠና ውስጥ ይገኛል ማለት ነው። ለት ያደረጉ የጀርመን ቡንደስሊጋ ጨዋታዎችን ስንመለከት ፍራይቡርግ ከወፈን የሚያደርጉት ጨዋታ እንዳቻ በሆነ ውጤት ተጠናቋል። እሱትጋርት ከሜዳ ውጭ ኮሎኝን ሁለት ለአንድ በሆነ ውጤት አሸንፏል። ሀምቡርግና ና ዩኒየን በርሊን የሚያደርጉት ጨዋታ ዩኒየን በርሊን እና ሀምቡርግ ዜሮ ለዜሮ ተለያይተዋል ማለት ነው። በዚ ጨዋታ ከሃምቡርግ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ይህንን ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ15 ነጥብ ይመራል። ዶርትሙንድ በ13 ነጥብ ሁለተኛ ደረጃ ይዞ ይከተላል። አርቢ ላይፕዚግ በ12 ነጥብ ሶስተኛ ደረጃ ላይ ይገኛል። ኢንትራክ ፍራንክፈርት ና ስቱትጋርት በተመሳሳይ ዘጠኝ ነጥብ በግብ ክፍያ ተበላልጠው አራተኛ ና አምስተኛ ደረጃ ይዟል። ባየር ሌቨርኩሰን በስምንት ነጥብ ስድስተኛ ደረጃ ላይ ይገኛል። ኮሌን፣ ፍራይቡርግ፣ ሴንት ፓውሊ በተመሳሳይ ሰባት ነጥብ ከሰባተኛ እስከ ዘጠነኛ ያለውን ደረጃ ይዟል በግብ ክፍያ ተበላልጦ ማለት ነው። በስተ መጨረሻ ከአውሮፓ ሊጎች የምንመለከተው የፈረንሳይ ሊጓን ጨዋታዎችን፣ መርሃ ግብሮችን ይሆናል። እንዲሁ የስድስተኛ ሳምንት ጨዋታዎች ተከናውኗል ማለት ነው። የአምናው የሊጉ አሸናፊ ፒኤስጂ ሁለት ለዜሮ በሆነ ውጤት ኦግዜርን አሸንፏል ማለት ነው። ትላንትና በተደረገው ጨዋታ ዛባያርኒ ና ካርሎስ ቤራርዶ ግቦቹን አስቆጥሯል ማለት ነው። ይህን ውጤት ተከትሎ ፒኤስጂ ወደ ሊጉ መሪነት ተመልሷል። ባሳለፍነው ሳምንት እንግዲህ ከማርሴ ጋር በነበረው ደርቢ ጨዋታ አንድ ለዜሮ ተሸንፎ ነበር። የሊጉን መሪነት ሞናኮ ተረክቦ ነበር። ይሁንና ሞናኮ በሎሪዮ ባስተናገዱ የሶስት ለአንድ ሽንፈት ተከትሎ እንግዲህ ፒኤስጂ ወደ አሸናፊነት ተመልሶ የሊጉን መሪነት እንዲሁ ተረክቧል ማለት ነው። ሞናኮ ድል አልቀናውም። በዚኛው ሳምንት ቱሉዝ ከኖንት ባደረጉ ጨዋታ ሁለታቻ በሆነ ውጤት ተለያይቷል ማለት። ሌሎች ጨዋታዎችን ስንመለከት ኒስ ከፓሪስ ኤፍሲ አንዳቻ ሲለያዩ ብረስት አንጀርስን ሁለት ለዜሮ በሆነ ውጤት አሸንፏል። ሊዮን ሊልን አንድ ለዜሮ ከሜዳ ውጭ በማሸነፍ ወሳኝ ሶስት ነጥብ አግኝቷል። ሜትስ ከሊያ ብሪ ያደረጉ ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። ሬንስ ና ሌንስ ያደረጉ ጨዋታም እንደዚሁ ያለምንም ግብ ባቻ ውጤት ተጠናቋል። ይህን ውጤት ተከትሎ ያሉ ደረጃ ሰንጠረዥ ስንመለከት ፒኤስጂ ና ሊዮን በተመሳሳይ አስራ አምስት ነጥብ በግብ ክፍያ ተበላልጠው አንደኛ ና ሁለተኛ ደረጃ ላይ ይገኛሉ። ማርሴ ሞናኮ ና ስትራስቡርግ በተመሳሳይ አስራ ሁለት ነጥብ እንዲሁ በግብ ክፍያ ተበላልጠው ከሶስተኛ እስከ አምስተኛ ደረጃ ያለውን ይዟል። ሊል ና ሌንስ በተመሳሳይ አስር ነጥብ በግብ ክፍያ ተበላልጠው ስድስተኛ ና ሰባተኛ ደረጃን ይዟል። ሬንስ በዘጠኝ ነጥብ ስምንተኛ፣ ብረስት በሰባት ነጥብ ዘጠነኛ ደረጃን ይዞ ማለት ነው። እንግዲህ በአውሮፓ ታላላቅ ሊጎች የነበሩ ጨዋታዎች ይሄን ይመስላሉ። የአውሮፓ ሻምፒዮንስ ሊግ የሁለተኛ ዙር ጨዋታዎችም እንግዲህ ማክሰኞ ና ሮብ ነገና ከነገ በስቲያ የሚደረጉ ይሆናል ማለት ወሳኝ ጨዋታዎች እንደዚሁ ይደረጋሉ። ፒኤስጂ ከባርሴሎና ነገ የሚያደርጉት ጨዋታ የሚጠበቅ ነው። እንግዲህ እነዚህን መረጃዎች በቀጣይ ፕሮግራሞቻችን ለበስፋት እንመለስባቸዋለን። አድማ የተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።